በተያዘው በጀት ዓመት በሰመራና ሎጊያ ከተሞች ለሚገኙ ከ2500 በላይ ስራ አጥ ወጣቶች የስራ ዕድል መፍጠሩን ነው የአፋር ክልል የጥቃቅና አነስተኛ ኢንተርፕራይዞች ልማት ኤጀንሲ ያስታወቀው ግንባታ የከተማ ግብርና አገልግሎት ንግድና ማምረቻ ወጣቶቹ የተሰማሩባቸው የስራ ዘርፎች ናቸው በከተሞቹ የሚገኙ ስራ አጥ ወጣቶች ግን እስካሁን የተፈጠረው የስራ እድል በቂ አለመሆኑን ገልጸው አዳዲስ የስራ እድሎች መፈጠር እንዳለበት ነው የጠየቁት ብዙ ስራ ታገናላቸው ብዙ እድል ብሎ ተነጋገረ ነበረ። ከዛም በኋላ ምንም የተነጋገረ ነገር የለም ሰታሉ እስካሁን ማለት ነው። ስራ ፍለጋ ነው እዚህ የተቀመጥኩት። ነገር ግን ምንም አይነት ስራ የለም። ተደራጅተን እንስራ ብንል ብንጠይቅም ጠብቁ ይሉናል እንጂ ምላሽ አይሰጡንም። አፋር ሕዝብ ብዙም የንግድ ተሳታፊ አይደለም። እንቅስቃሴያቸው ወደ ሙያ እንቅስቃሴያቸው ደግሞ ወደ ተለያዩ የስራ ዘርፎች እንዲሰማሩ ደረጃ በደረጃ አደራጅቶ የመመደብ ስራ ከአመራር አካል በጣም ክፍተት አለ። የአፋር ክልል የጥቃቅና አነስተኛ ኢንተርፕራይዞች ልማት ኤጀንሲ ተወካይ ዳይሬክተር አቶ ማህሙድ አህመድ ወጣቶቹ ያነሱት ጥያቄ ተገቢ ነው፣ አፋጣኝ ምላሽ ለመስጠት ዝግጅት ተጠናቋል ብለዋል። ይህንን አስር ቢሊዮን ስንሰማ ለክልሉን ለክልላችንን የሚደርሰንን ድርሻ እስከሚመጣ ድረስ ተዘጋጅተን መጠበቅ አለብን ብለን መዝግበን አሁን በቅርብ ነው የደረሰው በቅርቡ ደግሞ አብይ ኮሚቴው ተሰብስቦ እቅድ አቅደን ረዲ በመጠናቀቅ ላይ እንገኛለን። ከዛ ስለቆየበ ነው እንጂ የእኛ እንደ ስላልሆነ ረዲ ስራ ፈላጊ እስከሆኑ ድረስ በትዕግስት የመጠበቅ ሁኔታ ሊኖር ይገባል። በተለይ የፌዴራል መንግስት ካዘጋጀው የ10 ቢሊዮን ብር ተዘዋዋሪ ፈንድ ላይ በቅርቡ ስራ አጥ ወጣቶችን የስራ ባለቤት ለማድረግ እየተሰራ መሆኑን ገልጸዋል። ለአፋር ክልል 26 ሚሊዮን ነው የደረሰው። ከቀበሌ ተመዝግቦ በቀበሌ የተመዘገቡበትን አጣርተን ትክክለኛ ስራ አጥ መሆናቸውን እያየን እያደራጀን እንገኛለን። በዚህ ተዘዋዋሪ ፈንድ በክልሉ በገጠርና ከተማ ከ20 ሺ በላይ ለሚሆኑ ስራ አጥ ወጣቶች የስራ እድል እንደሚፈጠርላቸው ኤጀንሲው አስታውቋል። ለኢቢሲ ተስፋይ ለሜሳ አፋር ሰመራ